የሚፈርዱ ብሩክ ላይ የሚፈርዱ ሰዎች እኔ በጣም ነው የሚያናድዱኝ ማለት ነው። አይ የሚፈርዱ ሰዎች እኮ ማለት ነው። አንቺ ሴት ሆነች ሴት ላይ እንደዚህ ዓይነት ነገር ትፈጭያለሽ። ንገራችሁ፣ ምንም አትጨናነቁ እናንተ። በሰማችሁ ከሆነ ብሩኬት ትክክለኛ አይደለም። አሁን ኮሜንት ላይ የሚጽፉ ልጆቹ አላያችሁም? ግን ሰላም ብያቸው ነው። በመጀመሪያ ሃይሚ ትላንትና ስለተናደረች እየበቀለች ነው ያለችው እና ደግሞ ልጅቷ ቡና ማይቀዳ እንግሊዝኛ አፏ ላይ ስታወራ እያስወራት ነው እንኳ እሷ ጥፋቱ አምና ይቅርታ መጠየቅ ነበረባት። አፏ እያወረች ነው ሃይሚ ትክክል ናት። ሃይሚ ደግሞ አሁን ሌላ ቦታ ላይ እየዘቀዘቋት ነው ያለው ማንም ዚህብማየፈሰቱ ነው ላውዴ እንደዛ የሚያደርገ ጥቆ ትክክለኛ ወዳጅ አይደለም። ትክክለኛ ወዳጅ ከሆኑ ማለት ነው ታርቆ ይመጣሉ ብለው በትግስት መጠበቅ ነው። ወላይ በትግስት መጠበቅ ነው። እነሱ መዘቅሰቅ ኮመንቱ እኔ ደግሞ አንድ ኮመንት ማለት ነው፣ ወላሂ በጣም ናናደደኝ። አንቺ ብሩኬን ሶስት ጊዜ ተንበርክከሽ ይቅርታ ጠይቀሻል። አሁን ለአራተኛ ጊዜ ተንበርክከሽ ይቅርታ ትጠይቃለሽ። ታያለሽ፣ ብሩክ አይነት ወንድ ታገኝ ፈልግ። ወላይ እኔ በጣም ምን ማለት ነው እሷ አሁን እናንተ እኔ የምላቸው ዝም ብሎ ነው ኮመንቶቹ ዝም ብያችሁ እነሱ ማለት ነው

እየበቀለች ነው ያለችው። አሁን ነገር ሶስት ቀን አራት ቀን ስቆይ ደግሞ መማግቢያ ሰርታ ትመጣለች። ፕራንክ ነው ብላ ትናገራለች። በጣም ታስጨንቃለች። ሆነ ቀን እኮ ማለት ነው እንደዚህ ፕራንክ ካደረጓት ቀን እኮ ፌጼ ነፍቅር አለው ብላ ምናምን እኮ ጉ ሰርታቸው ነበር። ሰው ሁሉ እውነት ነው በሶስት ቀን ይፈቀራል ወይ ተብሎ መስልኝ ነገር ተቢላ ነበር። እንደዛ ስትባል ራሱ ምንም ነገር አንድ ነገር ሃይሚ ማለት ነው ለምን ለማንም ነገር አትበገርም እኔ አንድ ነገር ለማንም እኔ መስሚያ ጥጥ ነው ብላለች እግዚአብሔር እኔ ምላችሁ እሷ ቦርሷ ምንድ ነው ቦርሷ ያረጀ ቦርሷ ይዛ ሲጀመር ምን እንደምትመስል ልብሷ ታይቷ ማለት ነው አልቀየረችም ታይቷን አልቀየረችም የባለፈው ታይት ማርያምን እሱ ነው

እሱ ደግሞ ተሳስቷል። ያምር ከዚች ልጅ አሁን፣ እቺ ልጅ ለእሷ ጠላት ሆናታለች። እሱ ደግሞ ሌላ ሰትካ ቢሆን ችግር የለም፣ ግን እሷ የበቀለችን ያለችው ታስጨንቀው፣ በደንብ ታስጨንቀው ነው። በስንት መከራ ነው ይቅርታ የተባባሉት። ትዝ ካላችሁ በስንት መከራ ነው እዛ ሰት ፕራንክ ነው ስል በስንት መከራ ነው ቅርታቸው። ሙሽ እኮ ነው፣ ፊጤን አልሰማን ቢላ ስንት ሰው አልሰማን ቢላ እኮ ሙሽ ነው አስታረቀቻቸው። አሁንም አሁን አዲስ አበባ ሲመጡ ማለት ነው፣ አዲስ አበባ ሲመጡ

ልጅ ልብሱ ስታወልቅ አይታለች። ካሜራም ይሁን ምንም ይሁን ፎቶዋቸውን እንደዛ ያስቀምጣል በጣም

ላስታርቃቸውልፎቶልፎቶኖሚያናትታርቃለች እማ ትታረቃለች። እየበቀለች ነው፣ ስምን በጣም ስላናደደው እየበቀለች ነው። እኔ ነገር ደግሞ ማለት ነው እኔም እኮ እኔም እኮ ማለት ነው ያልተዋጠልኝ ነገር ፎቶ ነው። እሳት ቀራርቦ ተነሱት ፎቶ ቅንብር ነው ወይስ ምንድን ነው? አይደለም ማለት ነው እኛ የምንጠብቀው ኮመንት ላይ ቅንብር ነው። እንደዚህ አታውሩ። ቅንብር ነው ግን ቅንብር ነው። ፎቶ ስነሱ እሷ ልብስ ስታውልቃ እሱ በጣም ፈርቷል። እሱም በጣም ፈርቷል። አሁን ጥፋቱ የቆጨ ነው ያለው ግን ኮመንት የሚጽፉት በማርያም ውጭም ውስጥም ያለው ውስጥ ውስጥ ያለው ሳይሆን ውጭ ያሉት በማርያም ኮመንት የብሩኬን የሚሰብር ኮሜንት አትጻፉ። ጌጣጣምምንምንምንም በጣም ከሆነው ሁለታቸውንም እነሱ የነገ ከዚህ የበለጠ ፈተና እኮ ገጥማቸዋል፣ እነሱ ማለት ነው አሳልፏቸዋል። አይተሽቆኝ ወይ ማለት ነው። አሁን ብሩክ ራሱ እንደዚህ እኮ እያላት ነው ካያቹ ማለት ነው። እኔና አንቺ ስንት ነገር አሳልፈናል፣ ይሄ ምክንያት ነው ወይ እያላት ነው። ወላሂ ብዙ ነገር አሳልፈዋል እየቃሱ ማለት ነው። ይሄ እኮ ትንሽ ነው ለነሱ ማለት ነው። ግን አልጋ ላይ መሆኑ አናድዳል እንጂ ይሄ እኮ ትንሽ ነው። እና እናንተ በዱአቹ ጠንክሮ እንጂ ማለት ነው። እነሱን መዘቅዘቅ ብሩኬ እንደዚህ ሆነ፣ ሃይሚ እንደዚህ ሆነች ማለቱን ተዉት። ከላስ እነሱ የእውነት ወዳጅ ከሆናችሁ በጭራሽ ሁለቱንም በኩል መውደድ ነው አለባችሁ። ሃይሚ ፕራንክ ሲዳረግ ሃይሚን መዘግዘግ፣ ቡሩክ ፕራንክ ሲያረግ ቡሩክን መዘግዘግ ምን ያስፈለጋቸው? ይስሩ ነው ያሌ። ነው ኮሜንት እያየች ነው። እንደዚህ አይነት ነገ ብን ያነባት ያለ እኔ ቅድም ኮሜንት ታያለች። አታይም፣ ተው፣ ታያለች። ሁሉም እሱም ያያል። ኮሜንት አታይም፣ ተው፣ ታያለች። እስከ መጨረሻው ድረስ እያያሉ። ኮሜንት እኮ ያነባል። ኮሜንት የማያነብ ሰው የለም። ኢቶባር ሆኖ ማለት ነው። ከመነሻ እስከ መጨረሻ ጃል ድረስ ያነባሉ። ሃይሚን ቢትሉ ማለት ነው፣ መጥፎ ሰው እና ጥሩ ሰው ለመለየት ማለት ነው። ስለዚህ ደግሞ መጥፎ ኮሜንት እንዳትጽፉ ከላስ፣ ትክክለኛ ደስ የሚል ኮሜንት፣ ኢንሻላ ታረቁ ምናምን የሚል ኮሜንት ይጻፉ፣ ይታረቃሉ። አንቺ ዝም በይ፣ እየበቀለች ነው ያለችው። ነገ ከነገ ወዲያ ለማግባት እየሰራች ተመጣለች። ፍራንክ ምን ስላስጨነቃችሁ፣ ፍራንክ ነው። ይቅርታ ጥላለች ማለት ነው።